በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት በአማራ ክልል እየተካሄደ የሚገኘው የአጀንዳ ማሰባሰብ ሂደት እንደቀጠለ ነው። በአጀንዳ ማሰባሰብ ሂደቱ እየተሳተፉ የሚገኙ ሴቶችና ወጣቶችም በሀገር አቀፍ ደረጃና በክልሉ መፈታት ያለባቸውን ጥያቄዎች በማንሳት በአጀንዳነት እንዲያዙ ንቁ ተሳትፎ እያደረጉ መሆናቸውን ተናግረዋል። የተነሱ ጥያቄዎች በአግባቡ ከተፈቱ በክልሉና በሀገሪቱ ላይ ሰላም ይሰፍናል የሚል እምነት እንዳላቸው ያነሱ ተሳታፊዎቹ፣ ሀገራዊ ምክክር ኮሚሽኑም ጥላቻና ቂምን አስወግዶ ሰላም እንደሚያመጣ ተስፋ እንዳላቸው ገልጸዋል። የተሳታፊዎችን አስተያየት አማራ ሊቁ አሰባስቧል፣ እንደሚከተለው ይቀርባል። ጦርነትም ሲሆን ችግርም ሲሆን እንደ እንደ አገር የሚጎዳው ሴት ነው። ሴት እናት ናት፣ ሴት እህት ናት፣ ሴት ልጅ ናት። ና እየተጎዳን ያለ ነው ም እኛ ስለሆንን ጦርነትም ሲሆን ገፈታ ምን ቀምሰው እኛ ስለሆንን መንግስት ይሄንን ሀገራዊ ምክክር ያቋቋመው መንግስት እንዳቋቋመው ሁሉ እውነት ሆኖ ወደ መሬት ወርዶ መፍትሄ እንዲሰጠንና ከግጭት አዙሪት ወጥተን ወንድሞቻችን ጫካ የገቡትን እህቶቻችንን በድንበርም በመሬትም የሚባለው ነገር ቀርቶ አንድ ሆነን አንድ ኢትዮጵያ እንድንመሰርት የሚል ሀሳብ ላይ ደርሰናል። ያለ ሰላም ምንም የሚሆን ነገር የለም። አሁን ትምህርት ቤቶች ዝግ ናቸው። ወላዶች በመንገድ ላይ ህይወታቸውን እያጡ ነው። ህጻናት እየሞቱ ነው። ስለዚህ ሰላም በማጣችን መሰረተ ልማታችን እንደ ክልል ምንም አይነት እንቅስቃሴ የለንም ወደ ኋላ ቀደምት የነበርነ ወደ ኋላ እየሆነ ነውና ሰላም ያስፈልገናል። መንግስት ይሄን አይቶ በድርድር የአካባቢያችን ሰላም እጦት ቢቀርፍልን የሚል ሀሳብ አለን። ትግል ክልሉ ላይ ያሉ ችግሮችን የጋራ ለመፍታት ችግሮችን ፈትተን ቀጣይ ሰላም ማድረግ አለብን በሚል ጥሩ ነገር እየተካሄደ ነው። ወጣቱ የሚፈልገው ጥያቄ ከተመለሰ ወደ ሰላም የሚመጡበት መንገድ ይመቻቻል ብዬ አስባለሁ። እንደ ክልል እንደ ኢትዮጵያም እንደ ሀገርም ያሉ ችግሮችን የሚያባሉ ነገሮች የሚያበጣብጡ ነገሮች እንዲሁም ምላሽ ያልተሰጡ ነገሮችን ምላሽ እንዲያገኙና እንደ አጀንዳ ተይዞ ከመንግስት ገለልተኛ ሆኖ ኮሚሽኑ ምላሽ እንዲሰጥ የተለያዩ አጀንዳዎችን፣ ያልተመለሱ ምላሾችን፣ ያልተመለሱ ጥያቄዎችን እንደ አጀንዳ ሰብስበን ጠይቀናል። አጀንዳ እየሰበሰብን ያለን እነዚህ ጫካ የገቡትን ወንድሞቻችንን ደግሞ ሰብስቦ ልክ ፕሪቶሪያ ላይ እንዳደረገው ስምምነት ተስማምቶ ከእርስ ግድያ እንዲያዋጣን የሚል ሀሳቦች አንስተናል። ማንኛውም ብሄር ብሄረሰብ በሀገሪቱ ውስጥ ተንከሳክሶ ሰርቶ የመብላት የመኖር ሀብት የማፍራትን ጥያቄ ይሄ ይሄ ነገር ህገ መንግስት ተከብሮ የህገ በላይነት ተረጋግጦ ህዝብ የሚያለቅሰውን ለቅሶ አቁሞ ወደ ልማትና ወደ ስራ ገብቶ ሀገር እንደ ሀገር የምትድንበት መፍትሄ ቢፈጠር፣ በተለይ በተለይ የሰላማችን ሁኔታ የሀገራችን የኢትዮጵያ ሁኔታ ሊታሰብበት ይገባል፣ በሰከነ መንገድ የሚለው ነገር አለኝ። ይሄ ምክክር ኮሚሽኑ የሚያቀርባቸው ጥያቄዎች ከህዝብ የመጡ ናቸው፣ የህዝብ ጥያቄዎች ናቸው። መንግስት ጆሮ ሰጥቶ መልስ ቢሰጥ የሚል ሀሳብ አለ። እኛ ብዙ ነገሮችን አቅርበናል፣ ብዙ አጀንዳዎችን ሰጥተናል። እኛ የጠየቅነው ጥያቄ የሁሉ የህብረተሰብ ጥያቄ፣ የህዝብ ጥያቄ፣ አማራ ክልልን የሚወከል ጥያቄ፣ የክልሉን ህዝብ የሚፈልገውን ጥያቄ ስለሆነ ያሰበሰብ ነው የሰጠ ነው። ያ ደግሞ ምላሽ ሲያገኝ ጊዜ ጥሩ ተስፋ ወደ ሰላም መተን ጥሩ የሆነ ማንኛውም የሚፈልገው ነገር ሰላማዊ የሆነ ነገር ይፈጠራል የሚል ተስፋ ነው ያለን። የሀገራዊ ምክክር ኮሚሽኑ በጀመረው አግባብ ከመንግስትና ከህዝብ ጋር ሆኖ ህዝብና መንግስትን በማገናኘት አንድ ኢትዮጵያንና ኢትዮጵያ የድሮዋን ኢትዮጵያ ማየት እንጠብቃለን። በክልሉ ህብረተሰብ ላይ ያሉ ጥያቄዎች በተለያዩ ቡድኖች እየተነሱ ነው። ተመሳሳይ ችግሮች ናቸው ያሉት። ስለዚህ መንግስት ይሄን አዳምጦ ይሄ ምክክር ኮሚሽን ሰላም ያመጣልናል ብለን እናስባለን። ፈጣሪ ተጨምሮበት ማለት ነው። በሰላም ወጥተን እንገባለን። በሰላም ከሀገር ወደ ሀገር ተንቀሳቅሰን ሰርተን እንበላለን። በሰላም መብታችን ይከበራል፣ የሰብአዊ መብት ጥሰት አይኖርብንም ብለን እናስባለን። ከዚህ በኋላ እነዚህ ጥያቄዎች ከተመለሱ ቢያንስ ሀገር እንደ ሀገር ትቀጥላለች ብዬ አስባለሁ። ምክንያቱም አንድ ነን። በዚህ ከምክክር ውጭ ከመመካከር ውጭ ከመነጋገር ውጭ ሌላ አማራጭ ስለሌለን በመነጋገር ያሉ ነገሮች ችግሮቹን ይፈታሉ ብዬ አስባለሁ።